ጋርፕኝ አሁን እራሱ እንዲህ ጭስ እንትን ትነት እዚህ ይጀምረኛል። ዝም ወደዚህም ደግሞ ሌላ ግለት እንትን ብሎ ምን በለኛ የባል ግማሽ ሆንኩ ማለት እኮ

ብለን እንዲው ሰው ልቀህ ወደፊት እንዳለ ነው። ችግር የለም ከስሮ ይደርሳል ብዬ ነው።

ይኸውልሽ አሁን እኔ ብራፍ ላይ አይደለሁም። ያሉ እኔ ያለሁኝ ሙቅ እንትን፣ ይኸውልሽ እኔ ያለሁኝ ማለት ነው ደጃፍ አይደለም። ቆጅ ይመጣ ነው። ስንቅያሽ እሷ እዛ እስክትመጣ እኛ ስን ስንቀልን ቆይማ ወይ እንትን ማሰንቅሽ ጉዳይ አለኝ። አሰንቅሻለሁ። ማሰንቅሽ አንድ ጉዳይ አለኝ። አንቺ ከጋሼ ጋር ተጣልቻለሁ። ምንድን ነው አንቺ ጠላሽን ወንድምሽን እያለሁ እንዴት እንትን የምታይ ጠበይም አስተካክለሽ አይኖርም እንዴ? እወድሻለሁ የእኔማ፣ እወድሻለሁ መውደዱን እኮ እወድሻለሁ እወድሻለሁ እወድ ያ ወራጊት፣ እንዲህ ምን ጭምርሽ ታወርጂ ነው እንጂ አሁን የምትመጪ፣ እዚ ይልሽ ዞር ዞር ብለሽ ነው ወንድምሽ አያገኝሽም። ምን ሜዳውን እንዲያለ ዙሪው ሶስት ጊዜ ሜዳውን፣ ያ ከብት የሚግጠው ሜዳ ዙረሽ፣ ከዚያ በኋላ ደግሞ ስለዚያም ጭርስ ይችላለሁ። ቶሎ ብለሽ እንዴ እንጂ ቶሎ አትምጭ፣ ለኔም አስቢልኝ እንጂ ውዴ፣ ውዴ፣ ያ ውዴ እዚያው እኩኝ፣ እዚያው እኩኝ አልጋው ላይ አንጥፊው እ አ እንትኑን ነው። እዚህ ነው፣ እህቴ። እዚህ ሰው ታሞስ አስፔዳሊ ሆነ ያለው ሆስፒታል? እኮ እዚያው እኛ እኮ ነው። አልጋውን አንጥፊለት ይለት የታመመ አልጋውን አንጥፊለት። ነው እኔ ደግሞ ቤት ስላልሆንኩ አሁን እኮ ዙር ስትመጣ ድረስ ቤቱ ይዘጋል እያልኩሽ እኮ ነው አች ቤት አች አች አች እንግዲህ

ምን ተቃወሰብሽ? ተቃወሰብሽ እንዲያዘረዝረኛል ያንቀጠቅጠኛል ሶስት ሰው አንድ ቀን ሲ

ሳት ሰዓት ልከ ሴት ጋር ግንኙነት አለህ መቃብሬ እንዳይደርስ መቃብሬ እንዳይደርስ ብሎ እህህ፣ ይኸውታል አንመሳሰል አንመሳሰልም አንመሳሰልም። ትንሽ ነው፣ ቀላ ናት። ትንሽ ጠይም እንጂ ቀላ እንትን ብላ አንመሳሰልም። አትቀየሙ እንትን ነው።